ፀደይ የእናቷ መሞት እጅጉን ከንክኗታል። እናም ቅዱስ ሊደርስ ልቅሶ እንደሰማ ሲመጣ ከቤት ሳሎን ሲገባ በአጋጣሚ ልዑል ከአባቱ ጋ ቁጭ ብለው ነበር እና በጣም በሚያሳዝን ሁኔታ ነው የሰማሁት የወይዘሮ ፋንቱን መሞት። ወይዘሮ ፋንቱ እጅግ መልካምና ጥሩ ሰውናት። እኔም እንኳን ለተወሰነ ቀን አውቂያት በጣም መልካም ሰውናት ሲል ልዑልን እና አባቱን እያጽናናቸዋል። እና ፀደይ የለችም ሲል ፀደይ አለች ያው የእሷ መሞት እጅጉን ልቧን ሰብሯት፣ ወደ ውጭ ላይ ቆጭ ብላለች ይለዋል። እናም እሱም ቅዱስም ቅድስት ያለችበት ቦታ ሂዶ እንዴ ቅድስት እንዴት ነሽ? ሴላት ምን ሆናለሁ ብለ ነው ይኸው ፋንቱ ከሞተች ሁለተኛ ቀኗን አሳልፌያለሁ። እጅግ በጣም ነው የሚያሳዝነው። በጣም ይከብዳል ያለ እሷ መኖር ትለዋለች። የእውነት በጣም አዝኛለሁኝ ሲላት እንግዲያውስ አንድ እኔን ካዘንክልኝ አንድ ነገር ተባበረኝ፣ ትለዋለች እኮ። ምንድን ነው የምተባበርሽ? ምንም ችግር የለውም። ይሁልህ ፋንቱ እየሞተችው ሰውም ወግቷት ነው። እናም ማን እንደወጋት አይታወቅም። ስለዚህ እዚህ ሰፈር ልትከታተልልኝ ትችላለች ስትለው? ችግር የለውም። ግን ደግሞ እዚህ ሰፈር እኮ አይሆኑም ገዳዮቿ ምናልባት ከሌላ ቦታ መጥተው ካልሆነ በስተቀር ይላታል። ብቻ አላውቅም እዚህ ሰፈር ነው የወድቃ የተገኘችው እና መባከህን ቆይ ቆያንቺ፣ ምንድን በጣም ተጨንቀሻ? ለሳ ሲላት ፋንቱ ማለት ከእናቴ በላይ እናቴ ናት እና ሚስጥሩን በኋላ ላይ እነግርሃለሁ። ምንም ችግር የለውም እና እባክህ ስትል ያቺ ደግሞ ያጎቷ ልጅ ሰምታት ስለነበረ በጣም ገርሟታል። እንዴት ሰው ምን እንደዚህ ብላ ትናገራለች? ቅድስት ግን ምን ሆና ነው ስትል፣ ቅዱስም ችግር የለውም አንቺን የሚያስፈልግ ቦታ ሁሉ አለሁኝ እና ምንም ችግር የለውም እንዳታስብ ይላታል። እሺ ልና በቃ እደውልልሻለሁ ብሏት ቅዱስም ይሄዳል። ቅዱስ ሄዶ ፍቅር እየ ቅድስት ጓደኛ ጋር ነበረ እናም ቆይሽ እሷ ጋር ሄደ መጣህ እንዴ ሲል ወይ በጣም ነው ያዘኩት የሆነት ወይዘሮ ፋንቱ እኮ በጣም ጥሩ ሰው ናት ሲለው ያም ባክን ያለ ቀን እኮ ትንሽ ቀን ነው ምንድን ነው ፈጠን ፈጠን አድርገው ሲል አንተ ያማል እንዴ የሚያሳስበው የቅድስት ነገር ነው እንዴ እዚህ ሁሉ ነገር እናም ፋንቱ ከሞተች በኋላ ጸደይ በጣም ግራ ተጋብታለች። እና ጸደይም ቀይ የምትሆነው ነገር ሲጠፋት ምን ማድረግ እንዳለባት አላቅም። ብቻ ግን ምናልባት ያስጨናቂ እጅ ይኖርበት ይሆን እዚህ ውስጥ ስትል ደግሞ ብቻን ማሰብ ጀምራለች። ሉል መኝታ ቤት ሄዳኑ ሉል ለማጽናናት ስትሞክርም ሉል አሁን ላይ ጸጸትን ሊገለኝ ነው ጸደይ ምን ማድረግ እንዳለብኝ አላቅም ይኸውልህ አንድ ነገር ልንገርህ፣ ሁሉን አንተ በጣም ጥሩ ልጅ ነህ፣ መልካም ሰው ነህ። ፋንቱም እጅግ መልካም እናት ናት። ባለማወቅ ብዙ ጊዜ አስቀይመሃታል፣ አስከፍታታል። ግን ደግሞ በአንዲት ቀን በዛች መቅሰፍት ደግሞ ከሆነ ፋንቱ ጋር ይቅርታ ተጠያይቃችኋል። አንተም እሷም ደስ ብሏት ነው የሞተችው። ስለዚህ ምንም መጸጸፍ የለብህም ምንም ማዘን የለብህም፣ ስትለው በፍጹም ፀደይ ቢሆን ደስ ይላይ ነበረ። ግን ደግሞ የፋንቱ መሞት እጅጉን ሰላም ነስቶኛል። እውነት ያን ያህል ጊዜ ያን ያህል ዘመን ሳስቀይማት ስናገራት ብቻ ምን እንደምልሽ አላቅም፣ ከፍ ዝቅ ሳደርጋት ነው የቆየሁት። ና የፋንቱ መሞት እጅጉን ከንክኖኛል። አላቅም እንዴት መጽናናት እንዳለብኝ ራሱ አላቅም። ለማንኛውም እስኪ ለመጽናናት ትሞክራለሁ ይላታል። ለኔም እኮ እናት የነበረች ላንተ ብቻ ሳትሆን መልፋንቱ በጣም መልካም ሰው ናት። ይችን ዘመዳችሁን እንኳን አላየህም ፊትች ተበላሽ ብላ ብር ሰጣት እኮ ነው እንድትታከም ያደረገቻት አይገርምህም? ስትለው በጣም መልካም ሰው ናት ከሚባለው በላይ ግን ምን ታደርገዋለሽ ይላታል። ለማንኛውም አይዞ ትለውና ከመኝታ ቤት ወጥታ አክስቷ ጋር ስትሄድ አክስቷ ደግሞ እንዴት እንደዚህ አይነት ነገር ታደርጋለች? ቅድም ከቅዱስ ጋር ስታወር የሰማሽ? ምንድን ነው ይሄ ነገር አግባብ አይደለም። አሁን አንቺ ልጇ እንደሆንኩ ሆንኩ ነግሬዋለሁ ስትላት፣ ሰምችሻለሁ ሁሉ እያንዳንዱ ነገር ያወራሹ፣ ግን መሆን የለበትም ልጅ ነኝ ማለት እራሱ አልነበረብሽም። እዚህ ጋር ልጅ ነኝ ካልሽ ምናልባት ወንጀለኞች ላይገኙ ገኙ ይችላሉ ተሎ ትላታለች። እናም ችግር የለውም ለማንኛውም አንዴ ሆኗል፣ ግን ከዚህ በኋላ ተጠንቃቂ ትላትና ታስጠነቅቃታለች። እሺ ትልና ጸደይም ከሳሎን በር በረንዳ ላይ ቆማ ያለ የሉል እናት የሆነችው ወደ ውጭ ተወጣና ማለትም የፋንቱ ገዳይ፣ እሺ ወይዘሮ ጸደይ ምን ነው ብዙ አዘሽ? እያለች እጅጉን ስትሳለቅባት፣ አልገባኝም። ይቅርታ ምንድን የዚህን ያክል ማዘን የለብሽም። በቃ መሞት ሞታለች። አንድ ጊዜ አወጥሩ ሰው ነበረች፣ ግን ደግሞ ምን ታደርገዋለች? ግን ፊትሽ እንዴት ለምጥ እንኳን የለውም? እባክሽ ስትላት አዎ አይገርም፣ ፋንቱ እግዚአብሔር ይስጣት የኔን ፊት አድናልኛለች። አለቻት እኮ ማስታወቂያ እንኳን ነገር ትንሽ ለምጥ እንኳን የለውም። የሚገርም ነው። ቢያንስ እናቴ እንኳን ብትሞትም አንድ ይህን ማስታወሻ ጥላ ሞታለች፣ ስትል ጸደይም በውስጧ ታወራለች። እሷ ግን የሰጠችኝ ብር፣ የኔ ፊትስ ጤነኛ ነበር፣ በሜካፕ ነበር ቁስል ያስመሰልኩት እኔ በገንዘብ ገንዘቧ ነው። እያስወጋኋትም እያስገደልኳትም እየታባቷ፣ ከዚህ በኋላ እኔ ቤቴን ይና ባሌን ልጄን ይዤ እኖራለሁ። አንቺ ሰራተኛ ነሽ። ለማንኛውም ብዙ አትዘኝ፣ በቃ የሞተ ሞቷል፣ አይመለስም። ወደ ስራሽ መመለስ አለብሽ ትላታለች። ጸደይ በጣም ስሜታዊ ትሆንና ከፍ ዝቅ አድርጋ ካየቻት በኋላ በጣም ተናዳ ጥላት ወደ ውስጥ ትገባለች። እየታባሽ፣ ከዚህ በኋላ ሰራተኛ ነሽ ሰራተኛ ነሽ፣ አርፈሽ ስራሽን ስሪ ትላታለች። ይሉል አባት ቁጭ ብሎ ተፈሪ ሳሎን ቁጭ ብሎ ያለት ሄድና ይሁን ከዚህ በኋላ ማዘን አያስፈልግም፣ እሷን ስለ እሷ ሞት በቃ እርሳና ህይወታችንን እንኖር ስትለው ተፈሪ በጣም ይናደዳል። አንቺ ግን ምን አይነት ሰይጣን ነሽ? ቆይ ምንድን ነው የምትይኝ? ከዚህ ቤት ውጭልኝ! አንቺ ምን ነላ አንቺ ባደረገው የፋንቱን ሞት ፋንቱ ማለት መልካምና ጥሩ ሰው አዛኝ፣ ሩሩ ሰው ነች። አንቺ ግን ሰው ነሽ ይሁንሽ፣ ሰይጣን፣ የሰይጣን ቁራጭ ሲል ይሰድባታል። እሷ ግን ቦታም አልሰጠችውም